ሰላም ሰላም፣ ጋይስ እንዴት ናችሁ? ጋይስ ሰላም ነው። እንዴት ናችሁ? ከልጄ የትምህርት ቤት ውዬ አምሽቼ ውዬ አይደለም። አምሽቼ ከትምህርት ቤት በኋላ የድራማ እንትን ነበራቸውና እዛ ውዬን የመጣ አምሽተን የሆነች ስናክ ነገር ቀማምሰን ከልጆቼ ጋር ወደ ቤት እየሄድን ነው። የሶስት ሰው ትኬት ነበር የቆረጠችው እኔ ወንድሟና እሷ አባትየው ስራ ነው መተን፣ እየሄድን ነው ወደ ቤት እና ጀስት ላውራችሁ ብዬ ነው። እንዴ ናችሁ? ሰላም ናችሁ? አንዳንድ ሆዴን የበላኝን ነገር ላውራው ብዬ ነው። ያ ምንድን ነው ብዙ ጊዜ እኛ በሾች ለምንድን ነው ስድብ የምንወደው? የሆነ ልጅ ልጅ ኦር አይ ዶንት ኖ ሴቱ ወንድ አይ ዶንት ኖ ብቻ፣ ፕሊስ ይኸውላት ቪዲዮውን ምናምን ላይ ካርጉላት ምናምን ነገር አለ። ኢትስ ኦኬ ዩ ኖ እኔ ብታዩኝም ባታዩኝም እኔ አሁን ዩቱብ አይከፍለኝም። አንዳንዴ ሰዎች አሁን ሶሻል ሚዲያ ላይ የሚጣሉ ሰዎች ሲያወሩ ለገንዘብ ብለሽ ምናምን ምናምን ይባባላሉ እና በዚህ እድሜ ምናምን ሲባባሉ ሰማሁ። የሆኑ ሶሻል ሚዲያ ላይ የተጣሉ እንትኖች ማለት ነው ሴቶች እና አንዷ ምን አለቻት፣ ሀብታም ነኝ ሀብታም ነኝ። ታያለሽ፣ ሀብታም ብትሆኝ ሶሻል ሚዲያ ላይ ምን ትሰሪያለሽ? ምናምን ነገር ስትላሰማው ማለት ነው። ሲጀምር ሶሻል ሚዲያ ላይ ብር ለማግኘት ብቻ አይደለም የሚመጣው? እኔ አሁን እውነቱን ስነግራችሁ በሶሻል ሚዲያ ተከፍሎኛ አያውቅም፣ በዩቱብ ተከፍሎኛ አያውቅም። ግን ውስጤ የሚመላለስ ነገር አለ። ያም ምንድን ነው? ፍቺ በዝቷል አሁን ላይ ያንን ፍቺ በትዳር ረጅም ዓመት እንደመቆየት ሰዎች ምን ማድረግ እንዳለባቸው ሁሉንም ነገር አሳልፍ ያለው በትዳር ህይወቴ ማለት ነው። ማለት በመለያየት ተፈትኗል ትዳራችን፣ በማጣት ተፈትኗል ትዳራችን፣ በጤና ተፈትኗል ትዳራችን። በብዙ ነገር ስለተፈተነ እና መለያየት ስላችሁ እሱ እዚህ ሆኖ ዋት ይዛት ልቅ ሶሪ፣ እሱ እዚህ ሆኖ እኔ ኢትዮጵያ ሆኜ ረጅም ጊዜ አሳልፈናል አመት ከምናምን ያህል እና በመለያየትም ተፈትኗል። በብዙ ነገር ተፈትኖ የወጣት ዳር ስለሆነ ኤክስፒሪየንስ ታረጉታላችሁ ብዬ ላይፍ ሼር ማድረግ እፈልጋለሁ። ሌላው ደግሞ ሶስት ልጆች አሉኝ። አንዱ ወጣት ነው፣ አንዱ ቲኔጀር ነው፣ አንዷ ደግሞ ህጻን ነች። ሶስቱም አይነት በሶስቱም ደረጃ ያሉ ልጆች አሉኝ። እና ልጅ አስተዳደግ ላይ ሶስቱንም አይነት ሼር ባረጋችሁ፣ ገባችሁ ሼር ባደርጋችሁ በሚል እመጣለሁ ማለት ነው። ዩቱብ አልከፈለኝም ብዬ እናንተን ከማቀው አቃለው ምናምን ብዬ አይደለም እኮ ግን ከማቀው ሼር ማድረግ አላቁምም። እና ሰው ዩቱብ ይከፍለኛል ወይ ምናምን ምናምን ብሎ አይደለም። ሶሻል ሚዲያ ላይ የሚመጣው ወይ የሀብታም ልጅ ስለሆነ የድሀ ልጅ ስለሆነ ምናምን አይደለም፣ ገባችሁ? ሰው በተለያየ መልኩ ይመጣል ሶሻል ሚዲያ ላይ እና ሰውን ዲስሪስፔክት ባታረጉ አሁን እነዛ ሴቶች ሲሰዳደቡ ሳይ የሀብታም ልጅ ብትሆኚ በዚህ እድሜሽ ምን ትሰራለሽ እንትን ላይ ምናምን ምናምን ሲጀመር፣ እኛ በሾች በጣም ችግር አለብን በጣም በቃ በጣም ማለት መነጽር የለውልቀ በጣም ችግር አለብን። ሶሻል ሚዲያ አጠቃቀም ላይ ለስድብ፣ ለትችት ለምን ነው የምንጠቀመው? እና ይሄ ነገር ምንድን ነው? ከዚህ በላይስ ምን ነው? ኔትወርክ ያስቸገረኝ። በእናታችሁ መልሼ ልግባ። በቃ እየተቋረጠ ነው። አዎ አሁን አንድ ላይ ነን አንድ ላይ ነን እና ሰዎች በተለያየ መልኩ ትዳራቸውን እንዳይፈቱ ገባችሁ በቃ አንዳንድ ሰው ሲለያይ አሁን ብዙ እዚህ እዚሁ ሳውዝ አፍሪካ ሩቅ ሳትሄዱ ሳውዝ አፍሪካ ያየሁት ትዳር አለ በመለያየት ባልየው ወይ እዚህ መቶ ሚስትየው እዛ ሆና እሷን ከማምጣት ይልቅ ሌላ ሴት ሲያመጣ ወይ ሴት እዚሁ ሲያገባ ይታያል። ገባችሁ? ምንድን ነው የልጆቹን እናት እዛ ትቶ ማለት ነው። እና አንዳንድ ደግሞ አራድነትም ይመስላቸዋሉ። ለምንድን ነው እሷን የምታመጣት አዲስ፣ ለምን አትጠብስ ምናምን አይነት ነገር እንደ እንትን በል እንጂ ምናምን በሚል እንደሱ አይነት ነገሮች ያደርጋሉ ይደረጋሉ። እዛ የልጆቹ እናት እዛ ከልጆቿ ጋር እሱ ደግሞ እዚህ ሌላ አዲስ ህይወት ጀምሮ ማለት ነው እና ይሄ ነገር ያሳዝነኛል፣ በጣም ያሳዝነኛል። ልጆቹ ላይ የሚፈጥር አንዱ አባቱም በጣም ተጣልቶ እናቱን አለው አለው እያለ አለውልሽ እያለ ነው ሌላ ያገባው እና በጣም ውስጡ ተሰብሮ ልጃቸው ትምህርቱን ለመማሪያ ያልቻለ ልጅ አውቃለሁ እሱን እሱን ሳይ በቃ ሰዎችን ገባችሁ፣ ዩቱብ ስለከፈላችሁ ስላልከፈላችሁ አይደለም ካላችሁ ህይወት ተሞክሮ እንትን ማለት መቻል አለባችሁ፣ ሼር ማድረግ መቻል አለባችሁ። ሰውን ብንማማር ሰሚ የለም እንጂ ማለት ነው። ሰሚ ቢኖር እንደዛ ቢሆን ጥሩ ነው። ግን እኛ በሾች ደህና እንትን ላይ ሲወጡ በቃ የስድድብ ሰው መርጦ የሚያየው ስድብ። እኔ ፔጅ ላይ ስድብ አታዩም፣ ምክር ነው የምታዩት? ግን የሚከተለኝ ከስንት አንድ ጨዋ ጨዋዋበቃ ጨዋ የሚመቸው ሰው ነው እንጂ ስድብ እየመረጡ ነው የሚያዩት። በጣም ስድብ እንወዳለን። በጣም እንትን ተሳዳቢዎች ጋር የሚጎርፈው ተመልካች እንትና እና ንትና እንዲሆኑ ይሄ ነገር አን ጸንም አን ጸንም በጣም እየተጎዳን መንፈሳዊም ፍሬ ይጎለናል። በመንፈሳዊም ህይወት አናድግም። በስጋዊም አይጠቅመንም አይጠቅመንም። ይሄ እንትን የምንለው ነገር በቃ የማይጠቅም ነገር የማያንጽ ነገር ማየት ምንም አይጠቅመንም። እና እልቅ ምንድን ያላገባችሁ ለወደፊት ትዳራችሁ ይጠቅማችኋል። ያገባችሁ ደግሞ ትዳራችሁን እንዴት ቴክር ማድረግ እንዳለባችሁ ከሰዎች ብትማሩ እሱን እሱን ብትከታተሉ ነው ጥሩ፣ እንጂ አሁን እኔ እንትና እናንትና ሲሰዳደቡ ሲጣሉ ማየት ለእኔ የሚጠቅመኝ ነገር አለ? ስድብ ኮፒ ለማድረግ ስድብን ኮፒ አድርጋችሁ እንከንት ምናልባት ከሰው ጋር ስትጣሉ ያንን ስድብ እናንተ ከዛ የቀዳችሁትን የሰማችሁትን መልሶ ለመሳደብ ነው ሌላ ሰው ገና ለገና ሴብ እያደረጋችሁት ነው። ሰው ከገዴ ጋር ስጣላ ይጠቅመኛል ብላችሁ ነው ስድብ ጋ በጣም ግር ብላችሁ የምትሄዱት፣ ግራ የሚገባይ ነገር እና እሱን ነገር ትታችሁ አሁን እኮ ከምንም ጊዜው በላይ ትዝ ይላችኋል። በእናቶቻችን ጊዜ ፍቺ በጣም ሬር ነበር፣ በጣም ይሄን ያህል ፍቺ ኢቨን የተፋታ ሰው እንኳን እንደ ነውር ያየውና በቃ ሼም ይዘዋል፣ ለልቡ አይወጣም፣ አይገባም አሁን ግን ሰዎች በመፋታታቸው ራሱ ፕራውድ ራሳቸውን በጣም ሲንግል ማም ነኝ ሲንግል ዳድ ነኝ ሲሉ አያፍሩም። ወንዶችም ሲያመነዝሩ ቀለበታቸውን እንኳን እንትን አይሉትም፣ አያውልቁትም። በቃ ማመንዘር ነው ምንም ነውር አይደለም። ጨለመ በጣም እና እንዳይረብሻችሁ እንዳረብሻችሁ መልሼ ልቅረጽ መሰለኝ፣ የቤት ስገባ እንጂ እንትን ይላል። እና የሚጠቅማችሁ ጋር ይሄ ምንድን ነው? ምን ምን አይነት አባባል አለ? አሁን ዝንብ የሚሰበሰበው ቆሻሻ ስፍራ ነው፣ አደለም? ንብ ደግሞ የሚሰበሰበው የት አበቦች ጋር አደለም? ዝንብ ቆሻሻ ስፍራ ነው የምትገኘው። አበቦች ንቦች ደግሞ አበባ ስፍራ በጣሪ ሆይ አለው። ስለዚህ እንደ ዝንብ ቆሻሻ ቦታ አትሂዱ። ቆሻሻ ቦታ፣ ስድብ ያለበት ቦታ እንትና እንትና የምታጥረግር ለዛውም እኮ የኢትዮጵያዊነት ስድብ እንኳን አይደለም። በቃ በጣም የሚያጸይብ ስድብ፣ ጆሮ የሚያቆሽሽ ስድብ፣ ስድብ አንደበትም የሚያቆሽሽ ስድብ፣ የሚሰዳደቡበት ቦታ አትሂዱ። በቃ ራሳችሁን ቆሻሻ ቦታ ትጣዱ፣ በእናታችሁ በቃ እና እርስ በርስ ሲሰዳደቡ፣ በልጅ ሲሰዳደቡ፣ በምን ሲሰዳደቡ፣ በባል ሲሰዳደቡ እንግዲህ ያችን ሴት የሚያውቋት እንግዲህ ሚዲያ ላይ እሷን ነው ልጇና ባል ምንም በማያውቁት ነገር አብረው ሲወቀጡ፣ ሲሰደቡ እናያለን። እንደገና ደግሞ ያችም ትነሳና ሶሻል ሚዲያ ላይ በዚህ እድሜሽ ምን ትሰሪያለች ምናምን። ዋናው ፖይንቴ ይሄ ነው፣ ሶሻል ሚዲያ ላይ የሚመጣው ገንዘብ ፍለጋ ብቻ አይደለም። ገንዘብ ፍለጋ ብቻ አይደለም። አንዳንዴ ሰውም ታገኙበታላችሁ። ሶሻል ሚዲያ ስፔሻ ስደት ላይ ያለን ሰዎች በጣም ነው እንደዚህ ከሰው ጋር መነጋገር ምናምን ከሰው ጋር ንትም ማለት አዳማጭ ቢኖረን። አሁን ፌስቡክ ላይ በጣም ብዙ ሰዎች ይጽፉልኛል። ብዙ በተለይ ወጣቶች፣ እነዚያ አረብ ሀገር ያሉ ሴቶች በጣም በቃ ወንዶች፣ እነዚህ ወጣት ወንዶች እግዚአብሔር ይመስገን እኔ ወጣት ወንዶች እግዚአብሔር ይመስገን ያከብሩኛል ምናምን፣ እና አንዳንድ ነገሮች ያማክሩኛል ምናምን። ለእንደዚህ ለእንደዚህ ነገር ባይከፈለንም እንመጣለን። ገባችሁ? እኔ አሁን ብር አይደለም እንደነገርኳችሁ፣ አይከፈለኝም። ግን አይከፈለኝም ብዬ ደግሞ ወጣቱን ከማስተማር ወደ ኋላ አለለም። ባለትዳሩን ከማስተማር ወደ ኋላ አለለም። በቃ አይክፈለኝ፣ አስተምራለሁ። ከእኔ አንድ አረፍተ ነገር እንኳን ቢጠቀሙ፣ ገባችሁ? አንዲት አንዴት ነገር እንኳን እንትን ቢሉ ቢወስዱ ደስ ይለኛል። ስለዚህ ማስተማሪን አላቆምም እና በዚህ መሽ ምናምን የሆነ እንደ ገንዘብ ቅፈላ የሆነ እንደ እንትን ነገር ሲተያዩ ሳይ የሆነ ለገንዘብ ብቻ እንትናቸው ገንዘብ ብቻ ሲሆን እነዛ ተስተዳዳሪዎቹ በቃ ትውልድን ይዘው ገደር እየገቡ እንደሆነ ገባይ እነሱ ገንዘባቸውን ነው የሚያዩት። ሰው ምን ይፈልጋል ወጣቱ ምን ይፈልጋል? ስድብ ይፈልጋል። ስለዚህ ለምን አንጠራር። ውሸታቸውንም ሊሆን ይችላል፣ እየተጣሉም ላይሆን ይችላል፣ ተመልካች ለማየትም ሊሆን ይችላል፣ ተመልካች ለማግኘትም ሊሆን ይችላል። እናንተ ግን በዚህ መሀል እየተጎዳችሁ እየጠፋችሁ ነው። ምክንያቱም ኢቨን መጽሐፍ ቅዱስ እንኳን እንኳን አይደለም ሌላ ነገር፣ ማንኛውንም ነገር ከምትሰሙት ነገር ተጠበቁ ይላል። የእግዚአብሔር ቃል ከምትሰሙት ነገር ተጠበቁ ነው የሚለው። ገባችሁ? የምትሰሙት ነገር ልባችሁን የሚያወርደው የሚያቀናውም የምትሰሙት ነገር ነው። ገባችሁ? ለዛ ነው ከምትሰሙት ተጠበቁ ይላል። በጆሮችሁ ስትቀዱት ስትቀዱት ስትቀዱት ያላችሁ ስድብ ከሆነ የምትተፉት ያንኑ ስድብ ነው። በጆሮችሁ መልካም ነገር ስትቀዱ ከኋላችሁ የምትተፉት ያንኑ ነገር ነው። በጆሮ የቀዳችሁትን ነው በአፋችሁ የምታወጡትና እባካችሁ ሰዎች ትውልድ አምካይን ፒፕል ትውልድ አምካኝ ህዝብ ሲመጣ እናንተ ልክ እንደ ዝንብ ቆሻሻ ቦታ አተዋሉ። ቆሻሻ ቦታ አተዋሉ። በቃ ይህን ነው ልላችሁ የምፈልገው ወጣቶች፣ ማንኛውም ሰው እና ወጣቶችም ጎልማሳዎችም ትልልቅ ሰዎችም ልላችሁ የምፈልገው ይህን ነው። እንደ ንብ መልካም ሸታ መልካም ማዕዛ ያለው ቦታና አበቦች ያሉበት ቦታ ነው መዋል ያለባችሁ። በቃ ቆሻሻውን ለዝንቦች ታውትና እናንተ መልካም ቦታ ሁኑ። ላለው አመሰግናለሁ፣ ስላዳመጣችሁኝ ጨለማ ሆነ በቃ።